ለሰው ያደረገው አይጎረም በደንብ ነው ማውራው። መልኩ ነው ማውራው በሀሰት ስለሆነ የሰጠናት ምንም ነገር የለብኝም። እኔ ይሄ ለኖር ቅዬ ይቅርታ ሁን እኮ ትመልስልኝ። አካውንቴ ላይ ይጠቀምበታል፣ አይደለም ለተቸገረ እሰጣለሁ። ውሸት ከሆነ ውሸት ትመልስልኝ። እ አሁን ጋይ ሳምሳ ሁሉም ሰው ኖሮት አይደለም አውጥቶ የሰጠናት ማለት ነው። እና እውነት ይሄ ነገር ውሸት ሆኖ ከሆነ እውነት ሁሉም ሰው ሊቃወማት ይገባል በእውነት ምክንያቱም አንቺ ድምፅ አለሽ፣ አንቺ ድምፅ እንትን ብለሽ እውነት ልንቃወማት ይገባ። ምክንያቱም ስንቶች ቤታቸው ተዘግቶ በበሽታ በሆስፒታል እየተሰቃዩ እያሉ በእንደዚህ አይነት በማታለል እና በውሸት እውነት ተጠቅማ ከሆነ እውነት ነው፣ ምልሽ። በጣም ለሌሎቹ ሁሉ እድል ነው የምዘጋው። ምክንያቱም ማንንም እንዴት ነው የምታምኘው? ትስጠኝ። ስንት የራበው ጎረቤት አለ፣ ያሳደገ ስንት ሰው አለ፣ እዚህ ቲክታክ ላይ የሚረዳ ስንት የኢትዮጵያ ህዝብ ዛሬ እንድቆርሶ የሚጎርሰው የቸገረው አለ ለእነሱ ይስላል። እኔ ጃንብር ግን እሷ ቂጧን የምታገላብጥበት ብር የለንም። የእውነት የተዘረፈች የከሰረች የተጎዳች ያዘነች መስሎኝ ነው። ተርፎኝ አደለም የሰጠውትን። ስለዚህመልስ ነው ኔ ጥያቄ ትመልስ። ቪዲዮ ዘርጅ ይለቃለሁ እኔ በበኩሌ ማለት ነው እስከ መጨረሻው። ደግሞ ሲጠይቆት ብሎክ ታደረጋለች አሉ የኔቤልጆች ራሱ ስንቱ ተቦለክናሉ ከቤቷ። በጣም ነው የሚደብረው ህዝብ ማጭበርበር። ይሄ ክህደት ነው። ህዝብ ይህ ህዝብ ስንት ይካል ግርማዬ፣ ምንድን ነው አስገብኝ አስገብኝ የምትለው? ምን ፈልገህ ነው? የተሰጠ አይጎረም ላልከው ነገር ገና ቪዲዮ ሰርቼ አወራለሁ። ከኔ ጋር ሀምሳ ሺህ ብር ሰጥተህ፣ ሰጡትና አለመሰጠቱ ሳይሆን ውሸት መሆኑ ለሌሎች ከአሁን በኋላ ሰው እንዳይታመን እያደረገች ነው። ምክንያቱም አሁን የእውነት እውነተኛ የተቸገረ ሰው ቢመጣ እንኳን እምነታቸውን ማለት ልታምኛቸው አይገጅል የሚረዳ ው እንዴት ሰንታ እንዴት? ሰላም ሰላም ነው። እኔ እኮ አስገቢኝ ያልኩሽ እኮ ላይቡ ላይ ነበርኩኝ ከስር እየሰማው ነበረ። እና አንዳንዴ ቲክቶክ ላይ ይሄ ጀስት ለመተራረብ እነሱ ለቀልድ የሚያወሩትን ታውቂያለሽ አይደል? እንደዛ እያወራች ነው። ባይ ዘ ወይ እውነት ተበልታለች። ኢቨን ዩጋንዳ ላይ በጣም ሳፈር እያደረገች ነበረ በዩኒት ቶሮንቶ የተነሳ እዚህ ያሉ ልጆች እንወጋታለን እንገላታለን ብሎ አድሬሷን ፣ እዚህ ደግሞ ታውቂያለሽ ዩጋንዳ በጣም ከባድ ነው፣ ገንዘብ ነው ፓወሩ። ገንዘብ ካለሽ እስከ ፖለቲሻኖችንም አንድን ማድረግ ትችላለሽ፣ አፍሪካ ውስጥ ነው። እና እንገልሻለን፣ አድሬሽን እናውቃለን። እሷ የምትኖርበት ሰፈር በጣም ሩቅ ነው፣ ሀበሻም አይኖርበት ነው የምትኖረው እና አንዳንዴ ጉቺ አንቺ ራስ ሆነሽ ስትናገሪ ሆነ ሰውንቺ በደካማ ሆኒሽ አይደለሁ ማለች እኮ ግርማ የእህቴን ልጅ ላደርስ ቻውል ልሄጄ ነው እንጂ ዩጋንዳ አልኖርም ማለች እኮ መቼ። ልታ አንድ ነገር ልንገርሽ እኔ የኖረው እዛው ነው። የቤቷን እንትን ካየሽ የዩጋንዳ ነው ሲጀምር ለምን ወታ ኢትዮጵያ ከሆነች ለምን ቪዲዮ አሰራም ነበረ? ሲጀምር እሱ ያለችበት ሰፈር ነው የኔ ስራ ቦታ፣ እና አያት አለውኝ ስትወርድ ነው ግርማ። ይሄ እራሱ እኮ ከባድ ክህደት ውሸት ነው። ኢትዮጵያ ሴፍቲ እና ፕራይቬሲ የሚባለው ነገር እዚህ ሀገር በጣም ስለ ሳውዝ አፍሪካ ታውቃላችሁ ይፋ የሚሆን ብዙ ጊዜ ሲወራ፣ ዩጋንዳ ደግሞ ያልተወራለት በጣም ሰው ብዙ ሀበሾች የሚገደሉት ነው። ገንዘብ እንኳን አላት ተብሎ ተወርቶ ለጥቁሮች ተነግሮ ቤትሽን አንኳኩተው ነው ቤተሽን ሰብረው በሶስት ቁልፉ እራሱ ተቆልፎ ሰብረው ይገባሉ። በጣም ሀርድ የሆነበት ነው። ለራሷ ስትል መዋሸት ካለባት ተዋሻለች። ግን አንዳንዴ የቲክቶክ ማህበረሰብ ለቀልድ ያወራሽውን ነገር አይረዱም እና ሰው ተደጋግሞ ሲጠየቅ ትሰለቻለሽ። የሚያውቁ አሉ፣ ጸጥ ብሏል። ተበልታለች እች ኦልሬዲ። እሷ ልስረቅ ብትል ያንን ያህል ገንዘብ ሉዝ አታደርግም። እርዳታ የተሰበሰበው ዛትማች እኮ አይደለም። የእሷን ገንዘብ የወጣው የሚተካ አይደለም የወጣውም እውነት ጎን ነሽ ያለሽው እና እሷ ጋር ትንሽ ችግር ያለበት ሰው ቢዩ የጠረረበት ሰው ይህንን አጀንዳ እናንሳ ቲክቶክ ላይ ብሎ ሲመጣ የሚያወራው ወሬ ነው። ግርማ እኔ እኮ ከልጅቷ እኮ ጸብ የለኝም እኮ። ትላንትና ነግረውኝ እኮ ነው። እኔ እኮ ልጅቷ ጋር እኮ ጸብም የለኝም፣ ምንም የለኝም፣ ፎሎም አንደራረግም። ያኔ ግን እንደዛ ስታለቅስ እጄ ሰጠዋት። ትላንት መተው ሲነግሩኝ ውሸቷን ነው ሲሉ፣ ውሸቷን ከሆነ ብሬን ትመልስ አልኩኝ፣ ዋሽታ ከሆነ ውሸታን ከሆነ ትመልስ ምክንያቱም የሰው ልጅ ብዙም ይረዱ አሉ ቲክቶክ ላይ በበሽታ በክሮኒክ የሆኑ በሽታዎች ሳፈር የሚያደርጉ ብዙ ቤተሰቦች አሉ መረዳት ያለባቸው እነሱ ናቸው ግን እች ልጅ እዚህ ሀገር ሲመጡ ዩጋንዳ ኬንያ ሳውዝ አፍሪካ ሲሄዱ ወደ ኢሮፕ ወደ ዌስተርን ትራብል ለማድረግ ነው የሚመጡት አደለ በጣም ብዙ ገንዘብ ነው የሚያስፈልገው ኢቨን እኔ አሁን ከሌላ ሰው ማውራት አልፈልግም፣ እንጂ ያ ሰው የራሱ እዚህ ያሉ ልጆችን በጣም ብዙ ሳፈር ያስደረጋቸው ልጆች አሉ። ያው ለምን አልወጣም ሲጀምር የሱ ስራ የሱ እንት ጀሌዎቹ ናቸው በብዛት ሰለሷ ኮንሰንትሬትዶ ነው የሚያወሩት። እና ልጅቱ እውነት አላት፣ ግን እውነቱን አንድ ሰው ወይ ሁለት ሰው ያውቃል፣ የእሷ ቤስቶቹ ያውቃሉ፣ ግን አሁን ላይ ቲክቶክ ላይ ይፋለቃል። ዳንቺ አሁን ዲቦራ ጋር ይቀላልዳሉ፣ ያወራሉ ቤታ ጋርም ያወራሉ። ስለገንዘባቸው ሲያወሩ እኔ አንቺ አካውንት ውስጥ የሌለኝ ነው አለኝ አንቺ አካውንት ውስጥ ቀርቶ እንዳንቺ አይነቶች ውስጥ የሌለው እኔ ጋር አለ ስትላት ጀስ ራሷን ይሄ እንዴት ልበልሽ፣ ለመኮፈስ ነው የሚባለው ለማድረግ የሞከረች አለንም ይመስለኝ እንጂ የተዘረፈችበት መረጃ ካላት እኔ አልፈልግም ብሩ ግን ካልተዘረፈች ውሸቷን ሻሻ ከሆነ ግን ትመልስ። ተናግር ያለው ምንም ይሆን ብዙ አሁን ለምሳሌ እሷ መጠንቀቅ ለምን የለባትም ወይ? እንዳንቺ ድቦራ አንበሳ ዩኒቨርስ የድቦራ ግፍተሮች እኮ አረብ ነበሩ እንዳሉ ለድቦራ እንደጉድ ነበር የሚዘንብላት። እንዳንቺ አይነቶቹን አስሮችን ራሱ ብታመጭ እኔ ያለኝም ብር አታመጭልኝም ብላታለች። እና ታዲያ የረዳት ነበረ። እሷ ግን አታወጣውም። ያወጣችሁም ይኖራል እኮ መጀመሪያም በደንብ ሰርታለች። አይትሽ እኮ ኢትዮጵያ ቲክቶከሮችን ጌመሮችን በጣም ሀብታሞች ናቸው፣ በጣም ሀብታሞች ናቸው። መጀመሪያ የሰራችውን ብር ይኖራል፣ ግን አሁን በተፈጠረው ነገር ሰረርቷታል። አገዟታል። ያንን ነው ማሰብ ያለባችሁ። ከዛ በፊትም ሊኖራት ይችላል፣ ግን አሁን በተፈጠረው ነገርም ሰው አግዟታል። በቃ ተጎድታለችች ልጅ እንደዛው ገንዘብ አግኝታ ሰረቀች ተብሎ ነው ሁሉም እያዋጣ ይረዳት ያለው። እንግዲህ በቃ እንደዛ ነው። አውቃለሁ ካልክ ንላክነ ብዙዎቹ ባይዘዌ የሆነ ሰውን ጥላቻ ሲኖረው ምናምን እኔ ቅርታ አድርጊልኝና ነፍጠኛ ያየችው ሳይድ እልህ ይመስለኛል። ሌሎቹ ምን እሷ ስታወራ ናት። እንደውም በጣም ያባባሰችው ነፍጠኛ ናት። እንዲህ ሆና እንዲህ ሆና ብላ ቤቷን ከፍታ ስትረቅጣት የነበረችው እንጂ ሌሎቹ ምንም የተናገሯት የለም። ቤታ ለምን ቤታ ጋር ነበረች? ቤዶ ጋር ስታወራ እራሱ ጸጥ አይደለም ትለው በስነ ስርዓት እራሱ መች ትላለች። ለአንቺም ሰተሻት አልቆይ ቤታ እውነቱን ታውቃለች። የዛን ጊዜ የተፈጠረውን ነገር በደንብ ታውቃለች። ቤታ ራሱ ምን ነው የምታውቀው? ለምሳሌ ምን ደወለች፣ አለቀሰችባት፣ አስረዳቻት እንደ አካውንቷን እያየች አልነበረ? እንደ አካውንቷን ዮኒ ቶሮንቶ ቴዲ ሀዋሳ ቤት ነበረ ከፍታ ስታሳይ ያልነበረ? እንዴት እንደተሰረቀች በቢፒን ምናምን ቢፒን እኮ ዱባይ ላሉት ምናምን፣ እዚህ የምንጠቀመው ቢፒን ኔትወርኩ ስለሱ እና እዚህ ሀገር የተዘጉ አፕሊኬሽኖችን ለምሳሌ፣ ፌስቡክ ዩጋንዳ ላይ አይሰራም፣ ለመጠቀም ነው የምናወርደው። በኖርማል ኢንተርኔት አይሰራም ዝግ ስለሆነ በ ተባረኪልን። በወጣ ይተካ። እናትየዋን ስላስደሰትሻት ተባረኪልን ጨምሮ ጨማምሮ ይስጥሽ የኔናት። እንዲሆነች ስላየሽ ደስ ብሎናል። እንዲህ ስለ እናት የኔናት እንዴ የምታመሰግነኝ ያው አንቺ ስላረግሽላት እኛ እንዳረግንላት እንቆጥረዋለን። ለእኛም ስላረገችልን ይሄ ከባድ ነው።

እሷ ገስት ላይ ያለው መቶ ሽኩኝ እሰጥቶኛል ሰጥቶኛል። ከዛ ከመቶ ሽኩኝ ኩኝ መቶ ሀምሳ ዶላር ይደርሳታል ለሷ። ኦኬ ከመቶ ሀምሳ ዶላር በላይ ነው እንደውም ዩኒቨርሳል ሊወረደልኝ ሲቀጥል፣ ደግሞ አንድ ጊዜ የአንበሳ ዋጋ ሰጥቻለሁ ጊፍት። እኔ እሷ ምንም ነገር የለኝም የለብኝም። ባለሁለታችን ናት ምናምን የምትሉ እንደቆረቆ እንዳውላ በዛ ላይ አልተዘረፈችም እያልኩ አላወራውም እኔ ለምን፣ አሁን እንደ ጉቺ አይነት የረዷትን ሰዎች እያስቀየመች ነው ያለችው። ብር ካላት ለምንድን ነው ታደኛ የተበላ ነው እያሉ፣ በጣም ብዙዎች ቅር ሊላቸው ይችላሉ። ወይ ጌታሁን ከባድ ነው። ግን አሁን ከዚህ በኋላ ማን ነው የሚታመን እውነት። አንዴ ልጃችን በሊቢያ ታስሯል ተብሎ ካስታወሳችሁ፣ የኢትዮጵያ ሕዝብ የኤርትራ ሕዝብ ግልብት ተብሎ አዋጡ ኮንዶሚኒየም ገዟል። ሴቶቹ እዚህ ቲክታክ ላይ ስንት ጉድን ያየ ነው ሰዎቹ። ኮንዶሚኒየም ባለ ሁለት መኝታ ገዝተው እንደ ወንዱ ስንት ጉድ ሰማል